የልጅነት ፍቅረኛ በጣም ነበር ማፈቅራት ወዳት ነበር። በቃ ምን ልበል፣ እንዲያው ስሞትልህ ምንም እንዳትል፣ እንዴ ምን ልበልህ አላለም፣ ምንም እንዳትል የልጅነት ፍቅረኛ ናት ሩታ፣ በጣም የማፈቅራት ብዙ ዋጋ ከፍ እያለሁ የእኔ እና እሷ ፍቅር ለማቆየት። እውነትህን ነው እውነትህን ነው። ታዲያ ብዙ ዋጋ ከከፈልክለት የእሷና የአንተ ፍቅር ለማቆየት እስከ ዛሬ ድረስ የት ነበርክ የት ነበርክ? እዚህ ከመጣሁ በኋላ ነው ሁሉንም ነገር ያወቅኩት። አልነበርኩም ግቢ ነበርኩኝ። ይቺ ማሙድ የነፃነት ሙድ ናት እኮ ቤተሰብ አስታውሳችሁት። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ይሄ ጮማ ራስማ ዛሬ በደንብ አድርገን እንሄድበታለን ማለት ነው። ሌላኛው ወደ መጣሁበት ስገባ ደግሞ ወደ ሁለተኛው አንዳንድ ቅናታምና ቅንቅናሞች የአብርሽና የሩታ ውድቀትን የምትመኙ የሰው ተንከሲስና ሰይጣኖች ማለት ነው ዛሬ በደንብ በደንብ አርጋችሁ አድምጡኝ። የአብሬሽን እና የሩታ የዩትዩብ ቻናል ስለወደቀ በጣም ደስ ብሎኛል። ገና ይወድቃሉ። አንቺ ማንሽ፣ አንቺ ማንሽ፣ የእነሱ መውደቅን እንትን ምትዩ ማለት ነው። ለማንኛውም ዛሬ በደንብ አርጋችሁ ስሙኝ። ምንም ማድረግ አይቻልም። በደንብ አርጌ እነግራችኋለሁ፣ እናንተ የሰው ምቀኞች ማለት ነው። ላይክ አድርጉ ቤተሰብ፣ ላይክ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁን አላህ ያብዛልኝ። ላላህ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫም ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትነስሩ ውዶቼ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት፣ አንዱ ጮማ ራስ እንግዲህ የሩታ የልጅነት ፍቅረኛዋ ነኝ ወይም ደግሞ የልጅነት ፍቅረኛዬ ናት። በጣም ነው መወዳት፣ በጣም ነው ማፈቅራት ምናምን እያለ ምረር እያለብን ነው ማለት ነው። ለማንኛውም አንተ ዘረጦ ዝርጥርጥ፣ እንኳንም ወደ ሶሻል ሚዲያ መጣ። ግን ስትመጣ አመጣጠት ግን ደስ አይልም ማለት ነው፣ ደስ አይልም። ለማንኛውም እስከ ዛሬ ድረስ ማለት ነው እንዲሁ የልጅነት ፍቅረኛ ከሆነች የልጅነቷ ፍቅረኛዋ ከሆንክ እስከ ዛሬ ድረስ የት ነበርክ? የት ነበርክ? ደግሞ እኮ አልነበርኩም እዚህ ስመጣ ነው ሁሉንም ነገር ያወቅኩት እኔ ግቢ ነበርኩኝ። እስኪ ሙች በለኝ። እኔ ምለው አንተና ነፃነት የምትማሩበት ግቢ ወይ የምትማሩበት ዩኒቨርሲቲ ኔትወርክ አልዘረጉም እንዴ? ኔትወርክ የላቸውም እንዴ? ወይስ እንደ ነፂ አንተም ስልክ አልነበረኝም ብለህ ልታዝረጠርጠብን ነው? ነፂ እስከዛሬ ድረስ ከሩታ ጋር ሲሆን አንድ ዓመት ከምናምን የት ነበርሽ ስንላት ግቢ ነበርኩኝ፣ ዩኒቨርሲቲ ነበርኩኝ፣ ነገር ግን ስልክ አይመቸኝም ነበር፣ ሶሻል ሚዲያ ብዙም አልጠቀምም፣ ማላይም ነበር አለች ማለት ነው። የውሸቷ ጥግ ድረስ ማለት ነው። አሁንም ይሄ እዛ እያለሁ ምንም ነገር አላውቅም ነበረ እዚህ ከመጣሁ በኋላ ነው ሁሉን የሚያወቅኩት ብሎ እንደው ቅድድድድ አለ ማለት ነው። እንደው ተቀደደ ተበሳበት። ታዲያ አሁን እሺ፣ ምን ለማድረግ ነው የመጣኸው አንተ? አሁን ይህን ጁኤ ድርጅት ነህ ይህን ጁኤ ነው አይደል የሚባለው ቤተሰብ፣ እንደው ከተሳሳትኩ ይቅርታ። አንተ ድርጅት ነህ በጎ አድራጎት ነህ፣ አብርሃምና ሩታ ወይም ደግሞ የሚወለደው ልጅ ለማኖር ለማሳደግ ነው የመጣኸው አንተ ወይስ ምን ለማድረግ መቼን ከባሏ ከአብርሃም ለጌተ ለመውሰድ አይመስለኝም የመጣው ማለት ነው። እኔ እኮ በአቋራጭ ለመፈመስ ፋወል ሰርተው የሚመጡት ነገር ነው የሚገርመኝ ማለት ነው። ሰሞኑ ሴቶች እንደው ጆሮአችን ድንቁር አድርገውን ነበረ ማለት ነው። በሴቶችማ ሲሆን እንዴት ያስጠላል! እንዴት ነው የሚደብረው ማለት ምን እያሉ ነበረው? ከሩታ በፊት ነበረን የሚያፈቅረኝ ብዙ ጎርቶኝ ነው አብርሃም የሄደው። አሁን አስረግዞኝ ነው፣ እንደውም ከሩታ በፊት ነው ያስረገዘኝ። ታስጠሉ እንደው ምን አለበት? የእነሱ ጥሩ ነገር ተናግራችሁ መታችሁ ብትፈምሱ፣ እንደ ጥሩ ነገራቸውን ተናግራችሁ ብትፈምሱ ምን አለበት? መቼ አብርሃምና ሮታ ለጥፎ ፎቶቸውን ለጥፎ ታምኔል ሰርቶ ያልፈመሰ ማንም የለም። ሰብስክራይብ ያላገኘ ማንም የለም። ኦዲንስ ያላገኘ ማንም የለም ማለት ነው። ምን አለበት ጥሩ ነገር ይዛችሁ ብትመጡ ማለት ነው። አሁን ይሄ ደግሞ የወንድ ነፃነት ማለት ነው። እውነቴን ነው የምላችሁ። አሁን ግቢ እያለው ምንም አላውቅም አለ ማለት ነው። ጊቢው ምናው እንትን አልነበረም፣ እንደ ኔትወርክ ወይ ስልክ አልነበረም ማለት ነው። አንድ አሁን ተጠልዘ ነው የመጣው እውነት ነው። ብለህ ተጠልዘ መታል ወይም ደግሞ ተመርቀ በት በት ብትል ስራ አላገኘም። ስለዚህ በአቋራጭ ለመፈመስ የመጣን ገና በእርግጥም የሶሻል ሚዲያ አዲስ ነው ልጁ ንግግር ማያቅም ማለት ነው። በግድ የሚያናገረው ያኛው ነው ኤቢ የሚለው የሚባለው ማለት ነው። እሱም ብዙም አይደለም። ምናለው ብዙ ተመልካቾች አሉ፣ ብዙ የሚሰሙህ አሉ። ንገራቸው። ምን ይነግረናል? እ ብርቅ ነው? ታዲያ የልጅነት ፍቅረኛዋ ቢሆን ማለት ነው። ማንም ሰው የመጀመሪያው ፍቅረኛ ያገባ የለም። በአብዛኛው ፍቅረኛ ይዞ ከዛ ሳይሳካለት ይቀርና፣ ከዛ ያቆማል። ወደ ሌላ ይሄዳል ማለት ነው። ታዲያ ብርቅ አይደለም ይሄ ማለት ነው። በሩታ ብቻ አይደለም የተጀመረው ማለት ነው። እናንተ ቅንቅናሞች ማለት ነው ጥንቅ ማለት ነው። እና ሩታዬ ባለትዳር ናት፣ የአብርሃም ብቻ ናት ማለት ነው። ባለትዳር ናት፣ በቅርቡ ደግሞ የልጅ እናት ልትሆን ልንገር ብዬ ነው። በዚህ አጋጣሚ ምንም ማድረግ አይቻልም። አንዳንዴ ጥሩ ነገር ተናገሬ ተናገር ይለኛል ማለት ነው። እና ባለትዳር ናት፣ አንተ ጮማ ራስ ማለት ነው። ባለትዳር ናት፣ በቅርቡ የልጅ እናት ናት። በቃ ምንም ማድረግ አይቻልም። ሌላው እድልህ ሞክር እድልህ ሞክር ከሌላኛዋ ጋር ማለት ነው። እድልህ ሞክር። ለማንኛውም ስለነሱ ጉዳይ እዚህ ላይ እንትን ልበል እና አንዳንድ ነገሮች በውስጥ ደረሱኝ ማለት ነው የሆነት እኔ በጣም አዝኛለሁ። እስኪ አንዳንዴ ለሰዎች መልካም ነገር ተመኙ። እስኪ ምን አለበት ማለት የሰው ውድቀትን ከምትመኙ ምን አለበት ስለ ሰው ጥሩ ነገር ብትመኙ ማለት ነው። እንዶ ስለ ሰው ጥሩ ነገር ስትመኙ አላህም ለእናንተ ጥሩ ነገርን ይመኝላችኋል፣ ጥሩ ነገር ያደርግላቸኋል ማለት ነው። የሰውን ውድቀትን የምትመኙ የሰውን እንቅፋትን የምትመኙ አንዳንድ ቅንቅናምና ባለጌዎች ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው በጣም የሚገርመኝ ነገር የአብርሃምና የሮታ ፎቶ ለ ፋችሁ ነው እየረገጣችሁ እየሰደባችሁ፣ የእነሱ ፎቶ ለጥፋችሁ ነው ቪው የምታገኙት ማለት ነው። የአብርሃምና የሩታ ፎቶ ካለጥፋችሁ ማንም ዞር ብሎ አያያችሁ ማለት ነው። እየሰደባችሁ ራሱ ቪዩ ታገኛላችሁ ማለት ነው። ታዲያ እነዚህ ልጆች የምትጠቀሙባቸው ልጆች ሁላችንም ነው የምንጠቀምበት። ምንም መወሻሸት የለም። አብርሃምና ሩታን ብሎ ጠርቶ ወይም ደግሞ አብርሃምና ሩታ ፎቶቸውን ለጥፎ ያልፈመሰው ኦዲየንስ ያላገኘ ሰብስክራይብ ያላገኘ ከነበረበት ከፍ ያላለ ማንም ሰው የለም ማለት ነው። ታዲያ ለእነዚህ መልካም ልጆችን ትርፋቸው ውድቀታቸው ወይም ደግሞ መጥፎ ነገራቸውን የምትመኙት ለምንድን ነው? እኔ የአብርሃምና የሮታ የዩቱብ ቻናል ስለወደቀ በጣም ደስ ብሎኛል። አሁን አንቺ አንቺ ቅንቅናም ማለት ነው። አሁን አንቺ ማለት ነው ሰውነሽ አለልሽም፣ አንቺ ሴጣነሽ ማለት ነው። እንዲሁም ምን አይነት አእምሮ ምን አይነት ጭንቅላት ቢኖራችሁ ነው ግን የሰውን ውድቀትን የምትመኙ ማለት ነው? እናንተ እኮ እውነት ካላችሁበት እኮ ስንዝር አትሄዱም ስንዝር አትራመዱ። ምክንያቱም የሰውን ውድቀት የምትመኙ የሰውን እንቅፋት የምትመኙ ስለሆናችሁ እንዲህ ስንዝር አትሄዱ። በቅናት ርር እያላችሁ ነው የምትኖሩት ማለት ነው። ሩታ ያያቿት ያው መድረስ ያለባት ቦታ ድረስ እየደረሰች ነው እየሰራች። እናንተ ግን ዓይናችሁ ደም እየለበሰ ማለት ነው ዓይናችሁ እየቀላ ትኖራላችሁ ማለት ነው። እነሱ ደግሞ ጥግ ድረስ ይደርሳሉ ማለት ነው። እያያችሁ ያድጋሉ ሲቀጥል የዩቱብ ቻናል በሆነ ሰዓት ትፈምሳላችሁ፣ በሆነ ሰዓት የዩቱብ ቻናላችሁ ዝቅ ይላል ማለት ነው። ብርቅ አይደለም የዩቱብ ቻናላቸው ዝቅ ስላለ ማለት ነው። እኔ በጣም ነው የሚገርመኝ ወላሂ፣ እንዱ ምን አይነት ጭንቅላት ምን አይነት አእምሮ ነው ያላችሁ? እኔ በጣም ነው የተደሰትኩት፣ እኔ ደስ ብሎኛል። ገና ይወድቃሉ። ምኑን ያስደስታል? እንዲህ የሰው ውድቀት ያስደስታል? ቤተሰብ እኔ በበኩሌ አያስደስተኝም። እንዶ አላህ በሰው የሚቀና አያድርገኝ። እናንተ በሰው የምትቀኑ በሰው ላይ እንደዚህ ጥንደባብ ጥምጥም የምትሉ አንዳች ነገር ከላያችሁ ላይ ጥምጥም ይበል። እነሱ መቼም ቢሆን አይወድቁም፣ ትሞታታላችሁ እንጂ ማለት ነው። ለማንኛውም ሰላማችሁ አያብዛልኝ በይ